ለወጣቷ ደቡብ አፍሪካዊት ጋዜጠኛ ሊሲታ ናሙምባ መገናኛ ብዙኃን የማህበረሰብ እይታን መግራት፣ ለታፈኑ ድምጾች ደግሞ አንደበት የመሆን አቅም ያላቸው መሳሪያዎች ናቸው። በአህጉር አፍሪካም የብዝሀ ድምጽ ማስተጋቢያ የሆኑ ዓለም አቀፍ ተወዳዳሪነታቸው የጎላ የመገናኛ ብዙኃንን ለመፍጠር እየተሰራ እንደሚገኝ ታነሳለች። እድሉን አግኝተው ወደ ሚዲያ ሙያ የገቡ ሴቶች የሚሰሯቸውን ስራዎች ስንመለከት ለስለስ ያሉና ቀለል ያሉ ጉዳዮችን ነው። እነዚያ ፖለቲካዊ፣ ኢኮኖሚያዊና የሰላምና ጸጥታ ጉዳዮች ላይ ብዙ ሴቶችን አንመለከትም። ለዚህ ነው የሴቶችን ተሳትፎ ለማሳደግ ቅድሚያ መጀመሪያ ያለብን ከሚዲያ ተቋማት አሰራር ነው። በየተቋማቱ በአመራር ደረጃም ይሁን በውሳኔ ሰጭነት ሴቶችን በበቂው ልክ ማሳተፍ ይገባል። ከዚህ ባለፈም ብቁና ተወዳዳሪ የሆኑ ክህሎትን ያካበቱ ሴት የሚዲያ ባለሙያዎችን በማፍራት ለሌሎችን ምሳሌ መስጠት ያሻል። መንግስት፣ የሚጠበቀው እና ከሚዲያ ሀውሶች የሚጠበቀው ፖሊሲያቸውን ኤዲቶሪያል ፖሊሲያቸውን ሬጉላቶሪ ቦዲ እንዲኖር ኮንቴንትን ሞኒተር የሚያደርግ እና ሴቶች የሚዲያ ተቋማት ላይ የሚሰሩ ሴቶች በኤዲተርነትና በተለያዩ ከፍተኛ የስራ ቦታዎች ላይ ውክልና እኩል የሆነ እኩልና እንዲኖራቸው መስራት አለባቸው። የኤዲቶሪያል ፖሊሲያቸውን ጀንደር ሪስፖንሲቭ መሆኑን መፈተሻ አለባቸው፣ ማሻሻል አለባቸው። ሴቶችን በመገናኛ ብዙኃን ዘርፍ ተወዳዳሪና ተሳታፊ እንዲሆኑ ምቹ መደላድልን መፍጠር ብዝሀ ድምጽ ለሆነው ሚዲያም ጨማሪና ተደማሪ አቅምን ለመፍጠር እንደሚያግዝም የዘርፉ ባለሙያዎች ያነሳሉ። ሁላችንም አንድ ዓለም ላይ እንደመኖራችን እንደየአቅማችንና ክህሎታችን የየራሳችንን አስተዋጽኦ እናበረክታለን። ሴቶችም በሚዲያ ዘርፍ የሚኖራቸው ተሳትፎ ለተቋማቱ ተጨማሪና ጠንካራ አቅምን ይሰጣል። በፖለቲካው ቢሆን እንዲሁም በማህበራዊ ዘርፍ የየራሳቸውን አተያይ ከሚዲያ ፖሊሲ ጋር በማጣጣም እንዲሰሩ እድል መስጠት አዳዲስ እይታዎችን በየጊዜው እንድንመለከት ያደርገናል። በመገናኛ ብዙሃን ዘርፍ ብቃትና ፍላጎት ያላቸው ባለሙያዎችን ተሳታፊ ለማድረግ አስቻይ ሁኔታዎችን ከመፍጠር ጎን ለጎንም የመገናኛ ብዙሃን ተቋማት እድሉን አግኝተው ወደ ዘርፉ የተቀላቀሉ ሴት ባለሙያዎች ተወዳዳሪ የሚሆኑበትን የአሰራር ስርዓት የማርቀቂ ቤት ስራንም ሊወስዱ እንደሚገባቸው ተጠቁሟል። ሴቶች ልክ እንደ ማንኛውም የሚዲያ ባለሙያ አስደናቂ የሆነ ብቃት አላቸው። ለዚህም በተለይ ነጥሮ የወጡና ምንጊዜም የማንረሳቸው ሴት የሚዲያ ባለሙያዎች ማሳያ ናቸው። የኛ የአፍሪካ ሴት የሚዲያ ባለሙያዎች ድርጅትም ሴቶች በበቂው ልክ ተሳታፊ እንዲሆኑና የሴቶቹ ውክልና እንዲጨምር አበክረን እየሰራን እንገኛለን። ከዚህ ባለፈ ሚዲያዎች በራሳቸው ሴቶችን ጉዳይ በይዘታቸው እንዲዳሰዋል የሚለውን በመፈተሽ ሴቶች በዘርፉ የሚኖራቸውን ተሳትፎ ለማሳደግ የሚያስችሉ እርምጃዎችን ተጉዘናል። ብቁ የሆኑ ሴት የሚዲያ ባለሙያዎችን ማፍራት ሌላኛው ትኩረታችን ነው። እስካሁን በሺዎች የሚቆጠሩ የሚዲያ ባለሙያዎችን አሰልጥነናል።